ሰላም አሌኩም ወረህመቱላይ ወበረካቱ እንዴት ናችሁ ሰላም ናችሁ የዛሬው ቪዲዮ ደግሞ በህልም ዙሪያ ምንድን ነው መታወቂያን ማለም የሚሰጠው ፍቺ እናያለን መታወቂያ የሰውን ማለም የሀኪም ምናልባት የሀኪም ቤትን ወይም ደግሞ የግልን መታወቂያ የሰው መታወቂያ በአጠቃላይ ስለ መታወቂያ ፍቺ ረጋ ብላችሁ እስከ መጨረሻው ድረስ ከተከታተላችሁ ፍቹን ታገኛላችሁ ብዬ ተስፋ አደርጋለሁ ማለት ነው። ላይክ አድርጋችሁ እስከ መጨረሻው ድረስ ተከታተሉ። አብዛኞቻችሁ ቪዲዮውን ሳትከታተሉ ኮመንት ታስቀምጣላችሁ። ቪዲዮ ላይ መልሱ እያለ የሚገርመው ዝም ብላችሁ ህልም ትጽፋላችሁ። አዳምጣችሁ እኮ ብትወጡ በቃ የህልማችሁን ፍቺ ታገኙ ነበር እና ህልሙ ላይ የተፈታው ቪዲዮ ላይ ከእናንተ ጋር የሚቀርበው እራሱ ህልሙ ነው፣ ፍቹ ነው የሚቀርበው ከህልማችሁ ጋር የሚቀርበው ፍቺ ለእናንተ መልስ ነው ማለት ነው። ስለዚህ ቪዲዮ ተከታተሉ። ቪዲዮን ብታዩት የበለጠ ያዋጣል ማለት ነው። ላይክ እያደረጋችሁ ጀምሮ አሁን እገባለሁ ወደ ህልሙ ፍቺ። ማንኛው ባለትዳር ሴት ባሏ የመታወቂያ ካርድ እንዳገኘ በህልም ከተመለከተች በሙያው በስራው ውስጥ አዲስ ምዕራፍ መጀመሩን ያሳያል። ይህም የገንዘብ ችግሮችን ለማሸነፍ ይረደዋል። አባቷ ደግሞ ወይም ደግሞ አባት የሆነን አካል ካርድ ሲያገኝ ከተመለከተች ደግሞ አባትየው ለልጁ ያለውን ጥልቅ ፍቅር ሊገልጽ ይችላል። አባት መታወቂያ እንደያዘ ወይም አባት መታወቂያ እንዳገኘ በህልሟ ከተመለከተች አንድ ሴት ለአባትየው ለልጁ ያለውን ፍቅር ግልጽ በጣም ጥልቅ ፍቅር ይገልጻል ማለት ነው። እንደገና በማንኛውም መንገድ ለእሷ ያለውን ድጋፍ እንደሚደግፋት ልጁን እስከመጨረሻው ድረስ ትልቅ ቦታ እስከምትደርስ እንደሚጥር ፍቅር እንደሚሰጥ ይገልጻል። አባት መታወቂያ ይዞ በህልም አንድ ያገባ ሴት ከተመለከተች ማለት ነው። ካርድ ደግሞ ፖሊስ ይዞ ከተመለከተች ማለት ዳር ሴት በህይወቷ ውስጥ ብዙ ፈተናዎች ሊገጥሟት እንደሆነ ያመላክታል። መታወቂያ ካርድ የያዘ ፖሊስን ካየች ማለት ነው። ሌላው አንድ ወንድ አንድ ወንድ ሰው ወይም ደግሞ አንድ ሰው ካርዱ ለሌላ ሰው ካርዱን የራሱን መታወቂያ ካርድ ለሌላ ሰው ወይም ካርድ ስጡኝ ብሎ ባለቤቱን ሲጠይቅ አንድ ወንድ ባለቤቱን ካርድ ስጭኝ ወይም ካርድ የታለ ብሎ ሲጠይቅ ይህ በእሱና የካርዱ ባለቤት መካከል የቅርብ ፍቅር መኖሩን ወይም የቅርብ ግንኙነት መኖሩን ያሳያል ማለት ነው ለምሳሌ እኔ ወንድ ከሆንኩኝ ሚስቴን ካርድ ስጭኝ ወይም ካርድ አሳይኝ ወይ የታለ መታወቂያ ካርድሽ ብዬ በጠይቃት፣ በእኔና በሷ መሀል ጥልቅ ፍቅር መኖሩን ወይም የቅርብ ግንኙነት መኖሩን ያሳያል። ወይም ወንድና ሴት ራሱ ከሆኑ ወንዱ ሴቷን ካርድ የታለ ወይም ካርድ ስጭኝ ብሎ ተጠይቃት፣ በመካከላቸው ግንኙነት እንዳለ የሚገልጽ ነው። ይህም በመተባበርና በመግባባት አብሮ ይኖራሉ ማለት ነው። ለባልና ሚስቶች ያደላል ህልም እሺ የልጃችሁን የግል ካርድ በህልም ማየት ደግሞ በትምህርቱ ወይም በስራው መስክ ያለውን የላቀ ብቃቱና ብልህነቱን ያሳያል። እንግዲህ አንዲት እናት የልጇን መታወቂያ ወይትም ሴት መታወቂያ ሊሆን ይችላል። በቃ ህልሙ ላይ ግን የልጇን መታወቂያ በህልም ካየች ልጇ በትምህርት ወይም በስራ የላቀ ደረጃ ላይ እንደሚደርስ ይገልጻል ማለት ነው። ብልህ እንደሆነ ይገልጻል ማለት ነው። ለአዲስ መታወቂያ ካርድ ማግኘት ደግሞ የአንድን ሰው ህይወት በተሻለ ሁኔታ ሊለውጥ የሚችል አስደሳት ዜና መቀበልን ይገልጻል። ምናልባት በህይወታችሁን ሊቀይር የሚችል ነገር ልትሰሙ ትችላላችሁ። አዲስ መታወቂያ ካርድ በህይወት ስትቀበሉ በህልም ካያችሁ ማለት ነው። ሌላው አንድ ወንድ አዲስ የመታወቂያ ካርድ ሲቀበል ከተመለከተ ምናልባት የሌላ ሴት ካርድ የሌላ ሴት ካርድ ለምሳሌ ካርድ ይዞ ተጨማሪ የማውቃትን ሴት ወይም የሌላ ሴትን ካርድ አንድ ወንድ ይዞ ከታጊያ አንድ ባለትዳር ሴት ለምሳሌ ባሏ ሊሆን ይችላል ወይም ደግሞ ባሏ ሊሆን ይችላል እና የሌላ የሴት ካርድ ይዞ ካለመች ምናልባት ፍቹ ምንድን ነው? ከየት የትዳር ጓደኛዋ አለመታመኑን አለመታመኑን ከሌላ ሴት ጋር እንደሚሄድ ሊገልጽ ይችላል። የሌላ ሴት ካርድ ይዞ ባለቤቷ፣ ወይም የፍቅር አጋሯ የሌላ ሴት የማያታቃትን ሴት ሊሆን ይችላል። የእሷን ካርድ የእሷን መታወቂያ ካርድ ወይም የእሷን መታወቂያ ይዞ ካለመች በሕልሟ የምትወደው ሰው ወይም የትዳር አጋሯ እየታመን እንዳልሆነ ነው የሚገልጸው። ሌላው በባል የኪስ ቦርሳ ውስጥ የሌላ ሰው ካርድ መታየት ደግሞ፣ እንግዲህ አንድ ባለትዳር ሴት በህልሟ ባሏ በኪሱ ቦርሳ በሳምሶናይት ውስጥ ሊሆን ይችላል የሌላ ሰው ካርድ የማንኛውንም ካርድ ሰው ይዞ በቦርሳ ውስጥ ካይለመች ለመድ የፍች ምንድን ነው፣ በሚስትና በባል መካከል አለመግባባትን ያሳያል ማለት ነው። እኔ ቀስ ብዬ ነው መፈታላችሁ፣ በደንብ ካዳመጣችሁኝ ፍቹን እንድታገኙት ይሄ ምንድን ነው እንግዲህ፣ በባልና በሚስት መሀል አለመግባባት ይፈጠራል። የባል ቦርሳ ውስጥ ወይም የባል ሳምሶናዊት ውስጥ ሚስት ካርድ የሌላ ሰው ካርድ የእሱ ያልሆነ የሌላ ሰው ካርድ ካገኘች፣ በመካከላቸው አለመግባባት እንደሚፈጠር በግንኙነት ውስጥ ውጥረት እንደሚከተል ያመላክታል። ሌላው የአንድ ወንድ ካርድ ተቀዶ ማለም ደግሞ ይህ የሚያሳየው ባለቤቱ አስቸጋሪ የጤና የሥነ ልቦና ሁኔታዎች እያጋጠመው መሆኑን ያሳያል። የሆነ የወንድ ካርድ የወንድ መታወቂያ ተቀዶ ካለማችሁ የካርዱ ባለቤት አስቸጋሪ የጤና ችግር ውስጥ እንዳለ ወይም የሥነ ልቦና በጣም ተጫንቆ ተጨንቆ ያስጨነቀው ነገር አጋጥሞት እንደሆነ ሊገልጽ ይችላል። ለምን የእሱ መታወቂያ ተቀዶ በህልማችሁ ስላለማችሁ ማለት ነው። የአንድ ወንድ ካርድን ማስወገድ ወይም መጣል ሲጠፋ ስታስወግዱ ስትጥሉ በህልም ካያችሁ ደግሞ አንድ ሰው በግል ህይወቱ ላይ ችግር ሊፈጥር እንደሚችል ወይም አሉታዊ ተጽዕኖ ሊያደርስበት እንደሚችል ያመላክታል። ለምሳሌ እናንተ የሆነ ወንድ የሆነን ወንድ የምታውቁትን ወንድ ካርዱ ስትጥሉበት ወይም ስታስወግዱ ካለማችሁ በዚህ ሰው ህይወት ውስጥ ሰው ገብቶ ህይወቱን ሊያበላሽበት ወይም የሆነ ተጽዕኖ ሊያሳድርበት እንደሆነ ይገልጻል ማለት ነው። ሌላው ደግሞ አንዲት ነፍሰ ጡር ሴት ደግሞ የሐኪም ቤት ካርድ ስታልም የሚሰጠውን ዝርዝር ፍችን እንመልከት። ምናልባት ነፍሰ ጡር ስለሆነች የምታልመው ከሐኪም ቤት ጋር ነው አብዛኛው፣ እና ካርዶችን ልታልም የምትችለው የሐኪም ቤቶችን ሊሆን ስለሚችል የእሷን እንመልከት። አሁን አንዲት ነፍሰ ጡር ሴት የዶክተር መመርመሪያዊ ተግባር ለማድረግ መመሪያዎችን ተግባር ለማድረግ ስትፈልግ እና የዶክተሯን ካርድ በህልም ስትመለከት፣ እንግዲህ የዶክተሯን ካርድ እዚህ ላይ አድርገው ሊሆን ይችላል ጠረጴዛ ላይ ያስቀምጠው ሊሆን ይችላል። ብቻ ሐኪም ቤት ሄዳ ክትትል ልታደርግ በህልሟ የዶክተሯን ካርድ በህልም ስትመለከት ይሄ ፍቺ ምንድን ነው? በእርግዝናዋ ምንም አይነት የህክምና ቀውሶች ሳይደርስባት በሰላም እንደምትወልድ ወይም በሰላም እንደሚያልፍ ይገልጻል። ካርዱን ስላየች ማለት ነው። ፍቺው እንደዛ ነው። ሌላው ደግሞ ይቺ ነፍሰጡር ሴት በህልሟ የሌላ ሰውን ማንነት ወይም ካርድ ይዛለች፣ ግን የእሷን ሳይሆን የሌላ ሰውን ይመስላል። ሌላ ሰው ማንነት ይዛ በህልሟ ካርድ ይዛ ካየች ግን የእሷ ፎቶ አይደለም፣ የሌላ ሰው። አንዳንድ ጊዜ የሰው ይጋማ የሰው መታወቂያ ለህክምና ይዘን እንደዚህ ህልማችን ላይ ማለት ነው። እና የሰው የሌላ ሰው ማንነት እንደወሰደች በህልሟ ካየች ይሄ ፍች ለነፍሰ ጡር ሴት ምንድን ነው? በእርግዝና ወቅት አንዳንድ የጤና ችግሮች እንደሚገጥሟት ሊያመላከት ይችላል ነገር ግን ይህ እሷን እንጂ ልጁን እንደማይመለከት እሱን ሰው እንደማይጎዳ ይገልጻል። ጤናው የጤናው ችግር እሷን ነው የሚያጋጥማት። የሌላ ሰው መታወቂያ እሷ ይዛ ወይም እሷ የሌላ ሰው መታወቂያ እንደያዘች በህልሟ ካየች እሷን እንደዛ እንደወሰደች ማንነቷ እንደቀየረች ካየችም እንደማለት ነው። ሌላው የእናት ካርድን ማየት ነፍሰ ጡር ሴትና የእናቶችን ካርድ ማየት ነፍሰ ጡር ሴት ከእናቷ የሚሰማትን ጥበቃና ደህንነት፣ ለምሳሌ ነፍሰ ጡር ስለሆነች እናቷ እንደምጠብቃት እንደምትንከባከባት፣ ከጎኗ እንደምትሆን ይገልጻል። ነፍሰ ጡር ናት አላሚዋ። በህልሟ ምን ታያለች? የእናቷን ካርድ ካየች፣ የእናቷን መታወቂያ ካየች፣ እናቷ በእርግዝና ወቅት ከጎኗ እንደምትሆን ይገልጻል፣ በአጭሩ ማለት ነው። ሌላው ደግሞ የሌላ ሰው መታወቂያ ካርድ በወሊድ ክፍል ውስጥ እንግዲህ በምትወልድበት ክፍል ውስጥ የማንኛውም ሰው መታወቂያ ካርድ የሌላ ሰው ካርድ ካለመችና ምናልባት ይሄ የሌላ ሰው ካርድ ደግሞ የልጁን ጾታ ሊገልጽ ይችላል ይላል። ለምሳሌ ካርዱ እዛ ይሄ ረጅሙ ካርድ የለም፣ የሙስተሽፋው የሀክም ቤቱ የእሱ ካርድ የሌላ ሰው ነው በህልሟ የምታልመው ክፍል ውስጥ ሐኪም ቤት ውስጥ ማለት ነው። ግን ያ ካርድ የወንድ ከሆነ ጾታው ወንድ ልጅ እንደሚወለድ ነው። ያ ካርዱ ደግሞ የሴቶች ከሆነ ደግሞ ጾታዋ ሴትና ቤተሰቦቿን ጠቃሚ የሆነች ሴታ እንደምትወለድ ሊያመላክት ይችላል ማለት ነው። እሺ ሌላው ደግሞ በሕልም ውስጥ ያለው ካርድ ነጭ ቀለም እና ነጭ ቀለም ከሆነ እንግዲህ አንዲት ነፍሰ ጡር ሴት ነጭ ቀለም ያለው የሐኪም ቤት ካርድ ከተመለከተች አወላለዷ ቀላል እንደሚሆን እና እናትዮዋም ጤናማ እንደምትሆን ያሳያል ፍቹ ማለት ነው። ሌላው የባሏ ካርድ ወይም የባሏ መታወቂያ ሲቀደድ ሲሰበር በሕልም ካየች ደግሞ ነፍሰ ጡር ሴት በሚስቱና አዲስ የተወለደውን ልጅ የመንከባከል ፍላጎት እንደሌለው ቸልተኛ ወንድ እንደሆነ ባሏ ይገልጻል። አንዲት ነፍሰ ጡር ሴት በሕልሟ የባሏ መታወቂያ ሲቀደድ ወይም የባሏ ካርድ ሲቀደድ ካየች፣ ምን ሲሰበር ጥንጥስ ሲል ካየች፣ ሚስቱንም ወልዳ አይንከባከብም፣ የሚወለደውንም ልጅ ቸልተኛ እንደሚሆንበት፣ እንደማይንከባከበው ይገልጻል ማለት ነው ፍላጎት የለው ለተወለደው ልጅ ማለት ነው። በመጨረሻ የሌላ ሰውን ካርድ በሆስፒታል ውስጥ ሲቀርብ ወይም ተቀምጦ ማየት ወይም ደግሞ የምዝገባ ሂደቶች ሲከናወኑ ማየት የቀላል አወላለድና ሕፃኑ ጤናማ እንደሚሆን አመላካች ነው። ልክ እንደዚህ ካለመች ነፍሰጡር ሴት ስትመዘገብ ካርዶቹ ምናምን ሲጻፍ ምናምን ከተመለከተች ማለት ነው። የተፈታች ሴት ደግሞ መታወቂያ ካርድ ሲቀደድ በሕልም ከተመለከተች በእሷ ህይወት ውስጥ ለተወሰነ ጊዜ ሊቆይ የሚችል የስነ ልቦና ውጥረት መኖሩን ያሳያል። መታወቂያ ሲቀደድ የተፈታች ሴት ከተመለከተች ማለት ነው። እንዲሁም ይቸው የተፈታች ሴት መታወቂያ ማየቷ ግንኙነትን ለማደስ እና መረጋጋት ለማግኘት በፈታችው ሰው መካከል የነበሩ ልዩነቶችን ለመፍታት ያላትን ፍላጎት ያሳያል። እንዲሁ ካልክ ከተመለከተች ሌላው ደግሞ የተፈታች ለተፈታች እናት የእናቷን ካርድ ማየት የተፈታች ሴት የእናቷን ካርድ ወይም የእናቷን መታወቂያ ከተመለከተች፣ ይሄ ማየት ምንድነው ፍቺው? ከተፈታች በኋላ መብቷን ማግኘት በማግኘት ያገኘችውን ስኬት እና ለወደፊት የተሻለ ብሩህ ተስፋ እንደሚኖራት ነው። እዚህ ጋ ምንድነው? እኔ ለምሳሌ የተፈታው ሴት ነኝ አይደለም። የእናቴን መታወቂያ ካለም የፍቹ ምንድን ነው? መብቴን ከባለቤቴ የወሰደብኝን መብት ያጎደለብኝን ነገር አስመልሼ እኔ ትልቅ ውጤታማና ስኬታማ ሰው እንደመሆን ያመላክታል። የእናቴን ካርድ ከተመለከቱ ማለት ነው የተፈታሁ ሆኜ። ሌላው የተፈታች ሴት ዳር የፈታች ሴት በመታጠቢያ ቤት ውስጥ የአንድን ሰው የማታውቀውን ሰው መታወቂያ ካርድ መኖሩን የወንድ ማለት ነው። በህልሟ ከተመለከተች ይሄ ፍቺ ምንድን ነው ከሃይማኖት መራቅና በሀጢአት ውስጥ መውደቅን የሚያመላክት ሲሆን ጊዜው ሳይረፍ ንስሐ እንድታደርግ የሚጠቁማት ማስጠንቀቂያ ህልም ነው ትዳር የፈታች ሴት እንግዲህ በህልሟ የሆነ ወንድ መታወቂያ ከመታጠቢያ ቤት ውስጥ ከሽንት ቤት ውስጥ ካየች ይሄ ሀጢአት እየተላለፍሽ ሃይማኖታዊ ነገር ላይ ችላ እያልሽ ስለሆነ ይህን ነገር እንድታስተካክል እንድትጠነቀቅ የሚናገር ህልም ነው ማለት ነው ሌላ የተፈታች ሴት የሌላ ሰውን ማንነት ስትጠቀም ሌላ ሰው እንደሆነ የሌላ ሰው መታወቂያ ስትጠቀም እና በህልሟ ስትጓዝ ማየት አሁን ያለችበትን ችግሮች ለማስወገድ እና አዳዲስ ጅምር ላይ እድል ለማግኘት በር እንደሚከፈትላት ያመላክታል ማለት ነው። የሌላ ሰው መታወቂያ ተጠቅማ ስትጓዝ በህልም ካየች ማለት ነው። የታመመ ሰው መታወቂያ ካርድ ማየት ደግሞ ከባድ የጤና ቀውስ ውስጥ መውደቅን ያመላክታል ማለት ነው። እሺ አሁን ደግሞ አንድ ወንድ እስኪ ደግሞ እንፍታው። አንድ ወንድ አንድ ሰው ካልኩ አንድ ወንድ ነው፣ ብዙ ቦታ ላይ አንዱ ሰው እያልኩ ስለፈተው አለ ማለት ነው። አሁንም አንድ ወንድ መታወቂያ ካርዱን ከመታወቂያ ጋር ሲያሳይ፣ መታወቂያ ካርዱን ለሰው ሲያሳይ በህልሙ ካየ፣ ይህ የገንዘብ ችግሩን ለመፍታት የሚያስችለውን አዲስ ስራ እድል እንደሚያገኝ ይተነበያል። ወይም ይፈታል ማለት ነው። የሆነ ወንድ መታወቂያ ለማን የሆነ ስለሆነ ሰው ሲያሳይ ከተመለከተ የስራ እድል ሊከፈትለታል ማለት ነው። ሌላው የሟች የሞተን ሰው በእውነታው የሞተን ሰው የግል ካርድ ማየት ደግሞ ምናልባት ከሟች ጋር የመገናኘት ሟችን የመናፈቅ ፍላጎት ሊገልጽ ይችላል። የሞተን ሰው ካርድ ካለማችሁ ማለት ነው። አንድ ወንድ መታወቂያ ካርዱን ለፖሊሶች ሲሰጥ ሲያሳይ በህልም ከተመለከተ በእሱና በእሱና ጠንካራ ግንኙነት በሌላቸው በጣም በማያውቃቸው በሱና በጣም ሩቅ ሩቅ የሆኑ በጣም ለሱ ጠንካራ ግንኙነት በሌላቸው ሰዎች መካከል ችግሮች እንደሚከሰቱ ነው። ለምሳሌ የሆኑ ሰዎችን ታውቃላችሁ፣ ያውቃል። ይሄ ሰው ይሄ ህልማላሜ አንድ ወንድ ህልማላሜ መታወቂያውን ለፖሊስ ካስ ሲያሳይ ፍቹ ምንድን ነው? የሆነን ሰው ያውቃል፣ ግን በጣም ጥብቅ ግንኙነት የለው ከዛ ሰው ጋር፣ ግን አለመግባባት ችግር እንደሚፈጠር በጣም ከማይቀርቡት ሰው ጋር ግን ያውቃቸዋል፣ አይቀርቡትም ከነሱ ጋር ጸብ ሊኖር ችግሮች ሊኖር እንደሆነ የሚያሳይ ህልም ነው ማለት ነው። አንድ ወንድ ሰው ስለ ሌላ ሰው ማንነት መጠየቅ ለምሳሌ ይሄ ሰው ማን ነው፣ ወይም የሌላ ሰው መታወቂያ የከሌ መታወቂያ አላችሁ ወይም የከሌ መታወቂያ ብሎ ህልም ላይ ሲጠይቅ፣ የሌላን ሰው ማንነት ሲጠይቅ በህልም ካየ ለጠያቂው የሚሰጠውን ታላቅ ድፋት ድጋፍ ያሳያል ማለት ነው። ወይም ደግሞ እንደዚህ ነው፣ የሆነ ሰው መጥቶ የከሌ የከሌ መታወቂያ ወይም እከሌን ታውቃለህ ወይም የከሌ መታወቂያ አለህ ብሎ ያ ሰው ከጠየቃችሁ እናንተን መደገፍ እና መርዳት የሚፈልግ ሰው መኖሩን ያሳያል ማለት ነው። ሌላው ደግሞ ፖሊስ መስላችሁ ፖሊስ መስላችሁ እንደው ፖሊስ የፖሊስ ሀረካት ወይም የፖሊስን ስታይል ኮርጃችሁ ሌላውን ሰው መታወቂያ ስጠይቁ ማለም ወይም እንደ ፖሊሱ ናችሁ መታወቂያ ስጠይቁ ማየት የዕለት ተዕለት ችግሮችን ማሸነፋችን ያሳያል ማለት ነው። የንግድ ስራ አስኪያጅን ደግሞ አሁን ንግድ ላይ ያለን ሰው ስራ አስኪያጅ በቃ ግን ቢዝነስ ላይ ያለን ሰው የስራ አስኪያጅ ካርዱ የእሱን ካርድ ደግሞ በሕልማችሁ ማየት ወይም ይሄ ወንድ ሕልም አላሚ ሊሆን ይችላል። የእሱን በሕልሞ ማየት በቅርብ ጊዜ ውስጥ እውቅና እንደሚያገኝ ያመላክታል። ተግባብተናል። እዚህ ጋር ምንድን ነው? ምንድን ነው የታዋቂ ነጋዴ የታዋቂን ሰው ካርድ ማየት እናንተ ትልቅ እውቅና እንደምታገኙ ትልቅ ነገር እንደሚያጋጥማችሁ ነው። ሌላው አንድ ወንድ ህልማላ ምንድን ያል የሃይማኖትን ካርድ ለምሳሌ እዚህ ጋር የሙስሊም ካርድ ወይም የክርስቲያን ካርድ ብቻ የሃይማኖትን ካርድ ማለም ለሐጅና ዑምራ ሐጅና ኡምራ ለማድረግ ወይም ደግሞ በሌላ ሃይማኖት ኢየሩሳሌም ሂዶ ቅዱስ ቦታዎችን ለመጎብኘት እድል እንደምታገኙ ያመላክታል። የሃይማኖት ካርድን በህልማችሁ ካለማችሁ ወይ ሐጅና ኡምራ ወይም ደግሞ ኢየሩሳሌም ወደ ተቀደሰ ቦታ እንደምትሄዱ ይገልጻል ባጭሩ ማለት ነው። ማንነታችሁን ቀይራችሁ መታወቂያ ቀይራችሁ ደግሞ ማየት ዕዳን ማስወገድና በሀብትና በጤና ላይ ጥሩነት ወደ ህይወታችሁ ጥሩነት እንደሚመጣ ማንነታችሁን ስትቀይሩ ካለማችሁ ማለት ነው። የሆነ የምትጠሉትን የስራ ባልደረባ ካርድ ማየት ደግሞ ችግሮችና ግጭቶች መኖሩን ያሳያል ማለት ነው። ከዚህ ሰውዬ ጋር ወይም ደግሞ እናንተ ላይ ችግሮች ሊከሰቱ ነው የማትወዱትን የምትጠሉትን ሰው የእሱን መታወቂያ በህልም ካያችሁ ማለት ነው። በተቃራኒ ደግሞ የምትወዱትን የቅርብ ጓደኛ ወይም የስራ ባልደረባ ካርድ ማየት ደግሞ ምንድን ነው ስኬቶችንና ሙያዊ ስኬት እንደምታገኙ በስራችሁ ስኬታማ እንደምትሆኑ ያመላክታል ማለት ነው። የምትጠሉት በጣም የጠላችሁት ሰው ከሆነ የሚያጋጥማችሁን ችግሮች እንዳሉ ነው። የምትወዱት ሰው ከሆነ ደግሞ መታወቂያውን ያያችሁት በስራችሁ እድለኛ እንትን ስኬታማ እንደምትሆኑ ነው። ሌላው እንደማጠቃለያ ደግሞ ካርድ በህልም ውስጥ ሲቀደድ ከታየ የህልም አላሚው የሚያጋጥሙትን ችግሮች ድካምና ጭንቀት እንደሚሰማቸው ችግሮች እንደሚያጋጥማቸው ሊያመላክት ይችላል። ካርዳችሁ ሲቀደድ ካያቸው የሆነ ሁላችሁም ማለት ነው። ካርድ ሲጠፋ፣ ካርድ ማጣት ወይም ካርዳችሁ ተሰርቆ ማየት ደግሞ በህይወታችሁ መልካም የማይገኙ ምቀኞች ወይም መጥፎ ጓደኞች እንዳላችሁ ይገልጻል ማለት ነው። እንግዲህ ስለ መታወቂያ ለዛሬ ይህን የመሰለ ይዥ የላችሁ ቀርብ ያለው ማለት ነው። በነገራችን ላይ እጥር እጥር እያረኩት ነው እንጂ እንደው ተፈቶ አያልቅም፣ ህልሞች ተፈቶ አያልቅም። በመታወቂያ ዙሪያ ራሱ ብዙ ፍቺ ነበር የሚኖረው ግን እናንተ ከዚህ ውስጥ እራሱ መታወቂያ ተቀዶ ካያችሁ አለ። እዚህ ውስጥ ማግኘት ይችላላችሁ። ሲጠፋም ካያችሁ ለሁላችሁም ይሆናል ማለት ነው። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ደህና ቆዩ።